ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ የጥቅምት 19 2018 ለታዊ ወቅታዊ ማኅበራዊና ኢኮኖሚያዊ መረጃዎችን ይዘንላችሁ ቀርበናል በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣውን የዋጋ ንረትና የኑሮ ውድነትን ለመቅረፍ የሚያስችል አዲስ ስርዓት ስለመዘርጋቱም ይፋ ሆኗል። በዝርዝር ይዘነዋል። የጤና ባለሙያዎችን በተመለከተ አዲስ መረጃ ተሰምቷል። በዚህም የጤና ባለሙያዎች ለወራት ያክል ሲያነሱት የነበረውን የደመወዝ ጭማሪ በተመለከተ ሙሉ መረጃ ወደ እናንተ እናደርሳለን። በሌላው መረጃችን ከ30 ሺህ በላይ ሰራተኞችን በተመለከተ አነጋጋሪ ዜና ተሰምቷል። በዚህም ሊሰናበቱ ስለመሆናቸው ሪፖርቱ ይፋ አድርጓል። ሙሉ መረጃውን ወደ እናንተ ይዘናል። እንዲሁም ከኢትዮጵያ ጋር ተያይዞ የቀይ ባህርን ጉዳይ በተመለከተም አዲስ መግለጫ ወጥቷል። በተጨማሪም ከአካውንት ወደ አካውንት የገንዘብ አላላክን በተመለከተም አዲስ መረጃ ሰምተናል። ሁሉንም እንግዲህ በዝርዝር ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የዋጋ ንረት ችግርን ለመቅረፍ የሚያስችል አዲስ ስርዓት ስለመዘርጋቱ ይፋ ሆኗል። የዋጋ ንረትን ችግሮችን ለመፍታት ትላልቅ ፕሮጀክቶችን በጊዜ ማጠናቀቅ እንደሚገባ የህዝብ ተወካዮች ምክር ቤት አባላት ገለጹ። አዳዲስ ፕሮጀክቶች በተቀመጠላቸው የጊዜ ገደብ ተጠናከው አገልግሎት እንዲሰጡ ምክር ቤቱ ህገ መንግስታዊ ኃላፊነት መወጣት እንዳለበት ተመላክቷል። የምክር ቤቱ አባላት ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት በሰጡት ምላሽና ማብራሪያ ዙሪያ አስተያየታቸውን በሰጡበት ወቅት እንደተናገሩት የዋጋ ንረት ዓለም አቀፋዊ ችግር ቢሆንም እንደ ሀገር መፍታት የሚቻልበት ትላልቅ ፕሮጀክቶችን በማጠናቀቅና ወደ ስራ ማስገባት እስኪቻል ነው ብለዋል። ለዚህም አዳዲስ ፕሮጀክቶች በተቀመጠላቸው የጊዜ ግደብ አጠናቆ ለህዝብ ተገቢውን አገልግሎት መስጠት እንደሚችሉ ምክር ቤቱ ህገ መንግስታዊ ኃላፊነቱን መወጣት እንዳለበት የምክር ቤቱ አባላት ጠቁመዋል። ለዚህም ምክር ቤቱ ከአፈጻጸም አካላት ጋር በቅንጅት በመስራት ሕገ መንግሥታዊ ኃላፊነቱን መወጣት ይኖርበታልም ብለዋል። በህዳሴ ግድብ የተገኘው ውጤት በሌሎች ፕሮጀክቶች መድገም እንዳለበት ያመላክታል ያሉት የምክር ቤቱ አባላት ለፕሮጀክቱ ስኬታማነት ህብረተሰቡ ሰላሙን ማስጠበቅ እንደሚገባም አመላክተዋል። በአገሪቱ እየተካሄዱ ያሉ ፕሮጀክቶች ከተረጅነት መውጫና የተደማጭነትን አቅም መገንቢያ በመሆናቸው ለተፈጻሚነት ህዝቡና አስፈጻሚ አካላት የበኩላቸውን ሚና እንደሚወጡም የምክር ቤቱ አባላት ማሳሰባቸውን አዲስ ማለዳ ይፋ አድርገዋል። በሌላው መረጃችን ከጤና ባለሙያዎች የደሞዝ ጭማሪ ጋር በተያያዘ መሰረት ሚዲያ ከደቂቃዎች በፊት አዲስ መረጃ ይፋ አድርገዋል። የጤና ባለሙያዎቹ አሁን እያነሷቸው ያሉትን ጥያቄዎች አዲስ የደሞዝ ስኬል በሁሉም የጤና ተቋማትና ክልሎች በአስቸኳይ እንዲተገበር፣ እንዲሁም የጤና ባለሙያዎች ደሞዝ በተለየ መልኩ ታይቶ በድጋሚ እንደሚሻሻል የሚል ይገኙበታል ይላል። በተጨማሪም አዲሱ የትርፍ ሰዓት ክፍያ በአዲስ የደሞዝ ስኬልና መመሪያ መሰረት ከመስከረም አንድ ጀምሮ ታሳቢ ባደረገ መልኩ በአስቸኳይ በሁሉም የሀገሪቱ ክፍል ለሚገኙ ባለሙያዎች መከፈል እንደሚጀምርና በቀድሞ ታስቦ የተከፈላቸው ቀሪዎች ታስበው እንዲከፈላቸው ጥያቄ እያቀረቡ ይገኛሉ። የጥቅማቅም ማለትም የቤት የተገልጋይና፣ የሙያ የበረሃ አበል፣ የትራንስፖርት ክፍያ ማሻሻያ በአስቸኳይ እንዲደረግ እንፈልጋለን ያሉት የጤና ባለሙያዎቹ ጥሪያቸውን በጤና ሚኒስቴር የማህበራዊ ሚዲያ ገጽ ላይ ለማስፈር ቢፈልጉም ሚኒስቴር መስሪያ ቤቱ የአስተያየት መስጫ ሳጥን እየቆለፈ እንደሚገኝም ይናገራሉ። እስካሁን እንደ አብረሃ ጅራ ሆስፒታል ያሉ ጥቂት ሆስፒታሎች በአዲስ የትርፍ ሰዓት ክፍያ ስሌት ለመክፈል ማስታወቂያ ማውጣታቸው ቢታወቅም በርካቶቹ ግን በድሮ ስሌት ላይ እንደሚገኙም ታውቋል። የካቲት 12 ሆስፒታል በአዲሱ ደሞዝ ዩኒቲ ያልከፍልም በማለት ከጤና ሚኒስትር ደብዳቤ እንደተጻፈለትም ታውቋል። ጤና ሚኒስትር ደብዳቤ ማንጋጋት ብቻ ሳይሆን ተግባራዊነቱን ታች ወርዶ መከታተል የግዴታ ተልዕኮ ነው። የክልል ጤና ቢሮዎችና የዞን ጤና መምሪያዎች ኃላፊዎች መፈተሽ አለባቸው። ባለሙያዎቹ በመንግስት እንዳይማረር እያደረጉ መኖራቸውን የጤና ባለሙያዎች ናቸውም ተብለዋል በሌላው መረጃችን ከቀይ ባህር ጋር በተያያዘም አዲስ መረጃ ይፋ ሆኗል። ኢትዮጵያ የቀይ ባህር ጉዳይን በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያና ለበርካታ ሀገራት እንደሚያሸማግሏትና መፍትሄ እንደሚያመጡ ጥያቄ ማቅረቧን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በቀይ ባህር ምክንያት ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትር ውጊያ ከተነሳ ግን ውጤቱ ግልጽ እንደሆነና አገሪቱን ማንም እንደማያስቆማት አስጠንቅቀዋል። አብይ ይህን ያሉት ማክሰኞ ጥቅምት 18 ቀን 2018 በህዝብ ተወካዮች ምክር ቤት በአካል ተገኝተው ከፓርላማ አባላት ለቀረበላቸው ጥያቄዎች በሰጡት ማብራሪያ ላይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀይ ባህርና ከባህር በር በተያያዘ ለተነሱላቸው ጥያቄዎች ምላሽ መስጠት የጀመሩት የብሔራዊ ጥቅም ጉዳዩን በማንሳት ጋር ተያይዞ ነው። በሌላ በኩል ከ30 ሺህ በላይ ሰራተኞችን በተመለከተ አነጋጋሪ መረጃ በዚህ ሰዓት ይፋ ሆኗል። በዚህም ሊሰናበቱ መሆናቸው ዓለምን እያነጋገረ ይገኛል። ዓለም አቀፍ ዝናን ያተረፈው የቴክኖሎጂና የኢኮሜርስ ኩባንያ ባለቤት አማዞን ወደ 30 ሺህ የሚጠጉ የኮርፖሬት ሰራተኞችን ለማሰናበት ማቀዱን አማዞንን ጠቅሰው የሚያውቁ ሶስት ምንጮች አረጋግጠዋል። የስንብቱ ደብዳቤም ዛሬ ጀምሮ ሊካሄድ ይችላልም ተብለዋል። ይህ ደግሞ ከ2022 ወዲህ ትልቅ የሰራተኞች ቅነሳ ይሆናል። ኩባንያው እንደ ኢሮፓያን አቆጣጠር በ2022 መጨረሻ ላይ ወደ 27000 የሚጠጉ ሰራተኞች አሰናብቶም ነበረ። ይህንን ዜና ያስነበበው የብሪታንያው ዜና ኤጀንሲ ሮይተርስ ነው። አማዞን በአጠቃላይ 1.55 ሚሊዮን ሰራተኞች አሉት። ሆኖም የኮርፖሬት ሰራተኞች ቁጥር ወደ 350 ሺህ አካባቢ ነው። ስለዚህ ይህ ቁጥር ከአጠቃላይ ሰራተኛ አንጻር አነስተኛ ቢሆንም፣ የኮርፖሬት ጎኑን ስንመለከት የስንብቱ ቁጥር ወደ 10 በመቶ ገደማ እንደሆነ መግለጹን ሮይተር በዚህ ሰዓት ይፋ አድርጓል። በመጨረሻም ካንዱ ባንክ ወደ ሌላ ባንክ ገንዘብ ማስተላለፍ በአንደኛው ባንክ ካርድ በሁሉም መጠቀም የሚያስችል ሥርዓት የዘረጋው ኢትስዊች ባለፈው በጀት ዓመት ከግብር በፊት 1.42 ቢሊዮን ብር ማትረፉን ተናገረ። ትርፉ ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ34 በመቶ ብልጫ እንዳለው ኢትስዊች ዳይሬክተር ቦርድ ሰብሳቢ አቶ ሰለሞን ደስታ ተናግረዋል። ኩባንያው በበጀት ዓመቱ በአጠቃላይ 2.2 ቢሊዮን ብር አጠቃላይ ገቢ ማግኘቱን ይህም ከቀድሞ ዓመት ጋር ሲነጻጸር የ49% ጭማሪ እንዳለው የቦርድ ሰብሳቢው ጠቅሰዋል። ይህም የሚያሳየው የኩባንያው ትርፋማነት ከጊዜ ወደ ጊዜ እያገገመ መምጣት ነው ሲሉ አተ ሶሎሞን ጠቁመዋል። በተመሳሳይ እርስ በእርስ ተናባቢ በሆነው የኤቲኤም አገልግሎት 156.1 ቢሊዮን ብር መገላበጡንም ተናግረዋል። ከዚህ ውጭ ደግሞ 5577 ቢሊዮን ብር ከአንድ ፋይናንስ ተቋም ወደ ሌላ ፋይናንስ ተቋም የተላለፈ መሆኑ ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።